ሰበር ዜና አመራሩ ስናይፐር እና ክላሽ በመያዝ ፋኖን ተቀላቅ ለጀብደኛው ጅብደኛው ዘሪሁን ገዛ ገሳህን ካሳ 602ኛው 25ኛው ክፍለ ጦር ሁለት ሬንጅመንት እና አንደኛ ሻምበል ሰዲ ከተማ በመሽጎ በሚገኘው አብይ ቡድን ላይ መክዳቱን ቴዎድሮስ እስኩ ሁለት መቶኛ ኮር ሃምሳ አራተኛው ክፍለ ጦር እየተቀላቀለ ሲሆን በአመራሮቹ አቀባበል ተደረገለት። በህዝብ ላይ የሚደረገው በደልና እንግልት አልፎም የእህቶቻችን መደፈር ንጹሀን መረሻ። ወገኑን እያንገበገበው ከጠላት ወደ ወገኖቹ ተመልሷል። አንደኛ አንድ ስናይፐር፣ ሁለተኛ አንድ ኮፍ ክላሽ፣ ሶስተኛ ሁለት መቶ ሀምሳ ተተኳሽ በመያዝ የወገን ጦር በዛሬው እለትም ተቀላቅሏል። ሌላው የአፋ ባህር ደቡብ አማራ ቀጣና አሳምረው ዋና አዛዥ ኢንጂነር ደሳሌን ሲያሽብሸዋ፣ በስራው ጀብድ ልክ ብዙ ያልተወራለት በርካታ ድሎችን እያስመዘገበ የአማራ ኮዝ የተረዳ የበቃና የነቃው መሪ ኢንጂነር ደሳሌን ሲያሽብሸዋ። ትግላችን በጥቂቶች ብርታትም እልህና ጥንካሬ ላይ ተማስርቶ ወደ መዳረሻው እየቀረበ መሆኑን የሚታወቅ ነው ብሏል። በትግሎች ቦ ከመለኮስም በላይ የውስጥ ባንዳዎችን በመመከት ለሀቀኛው የአማራ ህዝብ ትግል በመታመን የፊት መስመሩንም በማስመር የአንበሳውንም ድርሻ በመውሰድ የሚታወቅ ነው። የቀድሞው የአማራ ፋኖ በሸዋ ለህልውናው ትግል መታገል የሚሆኑ በርካታ ልምዶችና ተሞክሮች የፈነቀለበት ድርጅት መሆኑን ደግሞ ኢንጂነር ደሳለኝ በሀሳብ ጥራትና ባሻ በአሻጋሪ ሀሳብ ላይ ትልቅ አቅም እንዳለው የሚያሳይ ነው። አይበግሬው መሪያችን በግፈኛው የተሰራበትን አሻጥር ታሪክ የመዘገበው ቢሆንም በፀረ አማራ ኃይሎች የገፋ ጥላቻ በተለያየ ጊዜ ያጋጠመው ፈተና በጽናት አልፎ ጠንካራውንም ኃይል እያደራጀ ይገናል። ኢንጂነር ደሳሌን ሲያሽብሸዋ የትግላችን ኮከብ በመሆኑ ለሀቅ ለፍት